ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ትናንትና ሀሳብ አስተያየታችሁን አይተናል። በጣም ብዙዎቻችሁ እኛን እንደምትወዱ አይተናል። በእኛ ጓደኝነት ደስተኞች እንደሆናችሁ አይተናል እና መውደዳችሁን አሳይታችሁናል። እና አንድም ያንን ያደረግነው ይህንን ማወቅ ስለፈለግን ነው። አንዳንድ ነገር እየተባልን ስለነበረ ሰው ምን አይነት አቀባበል አለው ለእኛ የሚለውን ለማወቅ ነበረ። ትላንትና ያንን ቪዲዮ የሰራ ነው እና ግን ተሳክቶልናል። ትወዱናላችሁ፣ እንድንጠፋባችሁ አትፈልጉም። እኛ ሰላም እንድንሆን ትፈልጋላችሁ፣ እኛ አንድ እንድንሆን ትፈልጋላችሁ። እና ያንን ደግሞ አሳይታችሁናል በትላንትናው ቪዲዮ። እኛም ደግሞ ከዚህ በኋላ አንድ ሆነን ሰላም ሆነን እየተጫወትን እየተዝናናን እንደ እናንተን እንመጣለን። ስምሪንም ከዛ በኋላ ተከትያት መጨረሻ ላይ ካያችሁ ትሄጃለው እነግራታለው አለች። አጠገቤም እድቻታለው እንደዚህ አይነት ነገር ፈልገን እንደምነበረ፣ ግን ደግሞ ትንሽ አዝናለች ደብሯት ነበረ። ግን ደግሞ ያው ክሰናታል፣ ብዙ ነገር አድርገንላታል። ከዛ በኋላ ምሳም ጋብዘናታል፣ የምትፈልገውንም ነገር አድርገንላታል። ደስተኛ ነበረች። ትላንትና ከቪዲዮ በኋላ ቪዲዮ ላይ አላሳየናችሁም። ዛሬ ግን ያው ትመጣለች። ዛሬ ምን አሰብን? ሩም ውስጥ ነው ያለ ነው። ትምጣና ስምረት ትንገራችሁ። ያው ቁጭ ብላለች። ነይ ወደዚህ። ኧረ ነይ በጌታ አታስደብሪና፣ አውቄ ነው እንደፈለግሽ። ሽፋ በይ ዘና በይ እናቴ። እና ዛሬ ትላንት ግን ደብሮሻል። እስካሁን አለቀጠኝ ጌታሁን ራሱ ለደብሮኛል። አልረሳሁትም። ውስጤ ላይ ቂም አለ። ግን እኮ አሪፍ ነበረ። እውነት ቤተሰቦቻችንን እንኳን እንደዚህ እንደሚወዱን እንድናውቅ አድርገናል። እና የእኛን መለያየት አይፈልጉም እኛ ታዲያ በቃ መሆን ነበረበት፣ ታውቂያለሽ። እኔ ጋም አንዳንድ መልእክት እየደረሰ ነበር። ምን አገባሽ እንደፈለግኩ ብጮ እንዴ። አንዳንድ መልእክቶች እየደረሱ ነበር እኔ ጋ እና ያን መልእክት ደግሞ ቤተሰብ እንዲረዳ ስለፈለግኩ እንዲያቁም ስለፈለግኩ እኛ ያው እንዋደዳለን በጣም እንከባበራለን፣ እሱን አውቃለሁ ግን ደግሞ ተመልካቹም ያንን እንዲረዳን ስለፈለግኩ ነው ያንን ያደረግኩት። እንዲደብርሽ አልፈለግም። ደግሞ ትናንትና ምንድን ነው ቪዲዮ ላይ ሲሆን እንደ ምትኮስታተ እሺ፣ ምንሻለን እንደ ትናንትና ከቤተሰቦች ጋር እሱ ብዙ ነገር አስቀዳለሁና፣ ግን ብዙዎቻችሁ ተናዳችሁ ነበር። በጣም ይቅርታ። በጣም ነው እምንወዳችሁ፣ በጣም ነው እምናከብራችሁ። ሰምሪን እንደዛ ማድረግ አልነበረብንም። ያው አንዳንዴ ደግሞ ይፈጠራል። እሷን ከዚህ በላይ ናት አለቀሽ አላለቀሽም። ባልከተልሽ እንደውም አሪፍ ነበረ ባልነግርሽ ባልነግራት እንደውም አሪፍ ነበረ። ዛሬ እኔ ባዳነኝ አትነግሩኝም ምንድን ነው ያጠፋሁት? ብቻ ግን የትናንትናው ቪዲዮ አሪፍ ነበረ። ሰው ሰው እንዳለን እንድናውቅ አድርጎናል። ውድ ቤተሰቦች እንዳሉን የኛን አብሮነት የሚፈልግ ብዙ ሰው እንዳለ አይተናል፣ እና በጣም እናመሰግናለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እና ግን ዛሬ ያው ለተንኮል ነው የመጣ ነው፣ እንዲህ እሩም ውስጥ ስታይ ነው ተንኮል ነው። ምንም ማድረግ አልችልም አማራጭ ስለሌለኝ ነው ታውቃላችሁ። እና እንዲደብራችሁ አልፈልግም። ሚኪና ሄኖክን ጠርቻቸው ጠርቻችኋለሁ አሞኛል ምናምን ብዬ ነው የጠሯቸው። ግን ደግሞ ምን ያስባሉ? ምን አይነት ነገርስ ይመስላችኋል? ስምረትን እዚህ ቦታ ላይ ሲያገኟት እሱን ለማወቅ ምን አይነት አቀባበል ይኖራችኋል? የሚለውን ለማወቅ ያው ከስምረት ጋር ቁጭ ብለን ነው የምንጠብቃቸው። ግን ሰርፕራይዝ ነው የምታደርጊያቸው። ገብቶሻል። ከገቡ በኋላ ምናምን ነው ገብቶኛል ገብቶል ገብቶኛል። ራሸው ማስጨነቅ ወዳሏትኝ ምን ሊሉ እንደሚችሉ አላውቅም። ብቻ ግን ትንሽ ሌላ ነገር ሊያስቡም ይችላሉ፣ ሰው ናቸው። ሩም ውስጥ አንድ ሴትና ወንድ አብረው ተቀምጠው ሌላ ነገር ላይ ታሰብ የሚችልበት ምንም ነገር የለም። ግን ደግሞ ካሜራ ደብቀን ነው የነሱንም ሀሳብ ልናውቅ የምንችለውና ካሜራ ደብቀን ካሜራ ካለ ያው ላይክ ፕራንክ እንደሆነ ቀልድ እንደሆነ ሊያውቁብን ይችላሉ። እና ካሜራ ደብቀን ምን አይነት እንትን ያላቸው እኛ ላይ እምነትን ያላቸው የሚለውን ይሄ ይበሳል። ከኛ የማይጠበቅ ነገር ወጣ ያለ ነገር ነው። ብቻ እናንተም ተመልከቱት ምን እንደሚመስል፣ የእነሱንም ሀሳብ አስተያየት በዚሁ ታያላችሁ ግን ደግሞ ብዙ ላስጨነቃችሁ አልፈልግም፣ እንዲጨነቁም አልፈልግም። ካሜራውን አሳያቸዋለሁ ቶሎ ብዬ ከፍ ካለ ነገሩ ታውቂያለሽ፣ ሌላ ሌላ ነገር ውስጥ ሊገቡ ይችላሉና ነገሩን ቀስ ብለን አረጋግተን እንትን እንለዋለን። ብቻ ለማንኛውም እንዳይመጡ ከመምጣታቸው በፊት ትንሽ እስኪመጡ ትንሽ እንጠብቃቸውና ካሜራ እስክንደባብቅ ምናምን ከዛ በኋላ የሚሉትን እንሰማለን። እኔ ተኝቼ ስምረት ከዛ ስትወጣ ምን ያስባሉ? ምን አያስቡም? ብቻ ሲመጡ እናያለን። ከመምጣታቸው በፊት ካሜራ ደብቀን የሚሉትን እንሰማለን። ከሌለውሽ ይሆን ወይ እያየሁ ውድ፣ እንዴት ነ ቅርብ ይሆኑ ቀለማችን

ምን አይነት ሰው ሆነ ውጡ ምናምን ትላለህ። ደግሞ ቆይ የአንተ ልብስ ስምረት ለምን መልበሰው አስፈለገ? እንደገና ሌላ ነገር የእንተ ለብሳለች እንደ ልብስ የእኔ የገረማችሁ ሌላ ነገር። በጣም ባለጌ ዘው ነህ። ባለጌ ነው ማለት ነው።

ምን ልትሰራ ነው? አንድ ክፍል ውስጥ ከእሷ ጋር ነው። ምን አገባህ? ምን ልትሰራ ነው? ከእሷ ጋር ያለው አንድ ክፍል ውስጥ እሺ። ምን ያላችሁ እናንተ አንድ ክፍል ውስጥ? ባለጌ ባለጌ ነህ።

ልብስሽን ቀይረሽ ምን አይነት ቀልድ ይመጣው? ፕራንክ! ወይኔ ሄኖክ፣ ምን አይነት ቀልድ ነው? ብቻ ግን ብቻ ግን አሁን በዚህ ብርጭቆ አንዳችሁም ብያችሁ፣ ምን አይነት ፕራንክ! ምን አይነት ሰዎች ናቸው? ብቻግን ከባድ ነበርእንካባለሞግን የእውነት ይሄን ቪዲዮ ስታዩት ነው የምታምኑ እንጂ ሌላ ማ አታምኑር። ለምን ነገርካቸው አ ኖክ በጣም ተራ በተራ በቃ ደበራችሁ። ብቻ ቤተሰብ ይቅርታ እንላችኋለን። በጣም ነው የምንወዳችሁ።